ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው። ተመልካቾቻችን አብራችሁን ስላላችሁ ደስ ይለናል። የቢዝነስ የዘገባ ሰዓታችን ላይ የምንገኘው ፈቲሃ ማህመድ መረጃዎቿን የምታጋራ ነው ይሆናል። ፈቲሃ መልካም ቆይታ ይሆናል። አመሰግናለሁ። ከኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። ወደ ቀዳሚ መረጃችን አለፍን። ባለፉት ዘጠኝ ወራት ወደ ውጭ ከተላከ የቡና ምርት ከአንድ ነጥብ አምስት ቢሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ያለፉት ዘጠኝ ወራት የቡና ንግድ አፈጻጸምን አስመልክቶ ጋዜጣዊ መግለጫ ሰጥተዋል። የባለስልጣኑ ዋና ዳይሬክተር ባለፉት ዘጠኝ ወራት ወደ ውጭ ከተላከ የቡና ምርት ከ አንድ ነጥብ አምስት ቢሊዮን ዶላር በላይ ገቢ ተገኝቷልም ብለዋል። ባለፉት ዘጠኝ ወራት ከ299 ሺህ በላይ ቶን ቡና በመላክ ከእቅድ በላይ ማሳካት መቻሉንም ጠቅሰው በዘርፉ የተገኘው የውጭ ምንዛሬም ከፍተኛ መሆኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በዝርዝር ወደምንመለከታቸው መረጃዎቻችን ስናልፍ ደግሞ በበዓላትን ተንተርሰው የሚደረጉ አቅምን ያላገናዘቡ ወጪዎች እዳ ውስጥ ሊያስገባን ስለሚችል በዓላትን በአቅም ልክ ማክበር እንደሚገባ በኢትዮጵያ ንግድ ባንክ የባህርዳር ዲስትሪክት ዳይሬክተር አቶ ደሞዝ በልቢ ተናግረዋል። በግለሰብ ደረጃ የሚደረግ ቁጠባ ባህልን ማዳበር ከተቻለ ሀገራዊ ኢኮኖሚውን ለማሳደግ የሚኖረው አስተዋጽኦ ከፍተኛ ስለመሆኑም ተገልጿል። ሃይማኖት ተስፋይ ተጨማሪ አለው። ቁጠባ የነገ እድገት የሚወሰንበት አይነተኛ ምክንያት በመሆኑ በዓላትን ተንተርሶ የሚደረግ ወጪ አቅምን ያላገናዘበ ከሆነ ዓመታትን የሚሻገር እዳ ውስጥ ሊያስገባን ይችላል። በመሆኑም ለበዓላት ወጪ ስናወጣ ነገን ታሳቢ ባደረገ መልኩ መሆን እንዳለበት በኢትዮጵያ ንግድ ባንክ የባህር ዳር ዲስትሪክት ዳይሬክተር አቶ ደሞዜ ባልቢ ተናግረዋል። አንድ ሰው ከፍተኛ ገንዘብ ሊያገኝ ይችላል። የነገ እድገቱን የወስነው ግን ያለው ያገኘው ገቢ ሳይሆን ከቆጠበው ነው። በባህል ወቅት በርካታ ወጪዎች የምናወጣበት ነገር ነው የሚሆነው ስለዚህ ባህል ላይ እነዚህ ወጪዎችን ስናወጣ ነገ ለሚኖረን ሌሎች ፍላጎታችን ታሳይ ማድረግ መቻል አለበት። ለአንድ ሁለት ቀን ተብሎ የረዥም ጊዜ ከዓመታት ልንመልሰው ማንችላቸው ወጪዎች እኛን ደግሞ ወደ ብድር እንዳይዳርጉ የሚችሉ ጋር መግባት የለብንም እና እንደ አቅም መኖር መሰረታዊ ነገር ነው። ቁጠባ የሁልጊዜ ተግባር ቢሆንም የቆጠብነውን ገንዘብ ደግሞ በእቅድ መምራት እንደሚገባም አቶ ደሞዜ አስረድተዋል። ቁጠባ ያው በአንዴ ሊቆጠብ አይችልም። ስለዚህ በየጊዜው በየወሩ ከተገኘው ገቢ ሲቆጠብ፣ ሁለተኛ ደግሞ ያን የቆጠበውን ገንዘብ ደግሞ ነገ ምን ነው ማረገው የሚል ቅድም ካለው ለመቆጠብ ትልቅ ሞቲቬት ያደርገዋል። ወጪ ምናወጣቸውን ደግሞ የመቀነስ ሁኔታ ይኖረዋል። ቁጠባ ያለውን ጠቀሜታ ያስረዱት አቶ ደሞዜ ሕብረተሰቡ በቤተሰብ ደረጃ የቁጠባ ባህሉን ማሳደግ ከቻለ ሀገራዊ ኢኮኖሚን በመደገፍ የስራ አጥ ቁጥርን ለመቀነስ የሚኖረው አስተዋጽኦ ከፍተኛ ነው ይላሉ። ሕብረተሰቡ በቆጠበው ልክ ያው ቁጠባ በሚኖርበት ሰዓት ኢንቨስትመንትም ደግሞ በብድር በተለያዩ ነገሮች ለማገዝ ቀጥታ የሆነ ተሰማች ግንኙነት አላቸው። ስለዚህ በተለይ ኢንቨስትመንትን ለማደገፍ ስራ አጥ ለመቀነስና የስራ እድሎችን ለማስፋፋት ያው ቁጠባዎች መሰረታዊ ነገር ነው ያለት እና እያንዳንዱ ቤት የሚደረገው የቁጠባና እያንዳንዱ ቤት ላይ የሚደረገው ወጪ ተደምሮ አገራዊ ላይ ትልቅ የሆነ ተጽዕኖ ይመጣል። ገንዘብን በእጅ መያዝ ያለ እቅድ ለሚወጣ ወጪ አንደኛው ምክንያት በመሆኑ ባንክ በማስቀመጥ ቁጠባ ልምዳችንን ማሳደግ እንደሚገባም ተገልጿል። የዓለም የነዳጅ ፍላ